ማህሌታዊ ያለ ያሬዳዊም አለን፣ እና ቀደም ብላችሁ መታችሁ እንድትሳተፉ አደራ እላችኋለሁ። ሁላችሁም ይህን ድምፅ የሰማችሁ ሁላችሁ ወይ ምንም ማድረግ የማትችሉት ፍጹም ማሻሻል የማትችሉት የፕሮግራም ችግር አጋጥሟችሁ ካልሆነ ወይ ደግሞ መቼስ በሕይወት የሚያጋጥም ብዙ ነገር አለና እንደሱ ያለ ነገር ካላጋጠማችሁ በቀር ዓርብ ቅዳሜ ሮብ ሐሙስ ዓርብ በሚኖረው የወንጌል ጉባኤም ቅዳሜ በመድሃን ያለም በዓል እሁድ እሁድ ነው፣ እንዳትለዩ መታችሁ እንድትማሩ አደራላችኋለሁ። ምክንያቱም የወንጌል ጉባኤ የምናዘጋጀው እንደምታውቁት አሁን አልፎ አልፎ ነው። በአሁኑ አሁን እንግዲህ የዓመታዊ የወንጌል ጉባኤ ነው። ሮብ ሐሙስ ዓርብ የሚካሄደው ማለት ነው። ሮብ ሐሙስ ዓርብ እና ብዙ ስንቅ የምታገኙበት ነው። ስንቅ የምታገኙበት፣ ቤታችሁን የምትሰሩበት፣ ኑሯችሁን የምትፈትሹበት፣ ከሰው ጋር መኖርን የምንማርበት ከእግዚአብሔር ጋር መኖርን የምንማርበት እግዚአብሔር እኛን የሚናገርበት እኛን የሚመክርበት ጊዜ ነው። ስለዚህ የወንጌል ጉባኤ አለ ሲባል ሁላችሁም አስባችሁ አምላኬ ያስተምረኛል ብላችሁ መምጣት በጣም አስፈላጊ ነገር ነው እና ሁላችሁም ረቡ ሐሙስ ዓርብ ባለው የወንጌል ጉባኤ እዚያም ቅዳሜና እሁድ በሚከበረው